ለሳንቲብሽ ሲሆን የሚሞት ኦሮሞ ሲሆን ኦሮሞነትሽ ደምሽ ከፍ ብሎ ትመጫለሽ። ለምን ገንዘብ ኗ መኒ ዩቱብ ኗ ከዛ ውጪ ሌላ ምንም ያስጨንቅሽ ነገር የለም። የሚያስጨንቅሽ ቢሆን ኖሮማ ማለት ነው በቃልሽ ትፀኝ ነበር። አንዴ ጎንደሬ አንዴ ጎጃሜ አንዴ እንትን ስትይ ማለት ነው። ብልጥ ከሆናችሁ ለራሳችሁ ንቁ ሰዎች። ከዛ በተረፈው ግን ማለት ነው ኦሮሞ እንዲያደረገኝ እንዲሆንኩኝ ብሎ ማውራት አያስፈልግም። ዝም ብሎ አፍን ይዞ በፀባይ ኖሮ ማለት ነው። እዚህ በፊትም ተናግሬያለሁ። ዜሮ ፓታት ከኦሮሞ ፍርድ የለም። አንደኛ ስለ ህግ እንኳን መንግስት እንኳን ህግ ላስከብር ቢል አስቸጋሪው የእኛ ላይ ነው። ህግ መከበር ያለበት ስል ነበር። በቃ ህግ መጥበቅ ያለበት ኦሮሚያ ላይ ነው። ለምን ስለማቅ ወይ አይሰሩ ወይ አያሰሩ ወይ በቃ የሆነ ፋብሪካ ልክፈት ካላችሁ ጉድ ይቃጠላል። ለዚህ ክብሪት ፋብሪካ ክፈቱ፣ አጭር ነገር፣ ኦሮሚያ ክልል ክብሪት ፋብሪካ። ከዛ ጋዝ ጋዙን ይገዛሉ፣ የቀኑበት ቤት ሄዶ ያቃጥሉታል። በቃ አለቀ። ይሄ ነው ታሪኩ፣ ይሄ ነው ለዚህ። ኦሮሞ ኦሮሞ ኦሮሞ ኦሮሞ ኦሮሞ አትበይ እና ለማንኛውም የኦሮሞ ውጤቱን ያገኘሹ ይመስለኛል። እና ምን አለመሰላችሁ የሰለጠነ ማህበረሰብ ረሰ ቢኖረን እኛም ደስተኛ ነን። ገባችሁ? ለዚህ ማለት እኛ እኛ የምንለው ህዝብ የኦሮሞ ህዝብ እንዲማር። ሰው ካለመማር ነው ስህተት የሚሰራው ብዙ ጊዜ ነው የምለው ማለት ነው። ትምህርት ስልክ ይዞ መሄድን አይደለም። ወይ ደግሞ ሱት ነው የምትሉ ሱት ለብሰው ከዛ ስልክ እንደዚህ እንደንትን እንደ ትሪ ይዞ መዞር አይደለም። ኦሮሚያ ላይ ኢንቨስት ከተደረገ ትምህርት ቤት ነው መከፈት ያለበት። የተማረ ትውልድ ያገናዝባል። በቃ ይሄ ነው። ለምን ስለማስተውሉ አይደለ እንደ ወደኛ ልጆች የተመጣው መገዳደል አይደለ የራስ ወገን ስንት ነገር እኮ ነው ያየነው? በአራትና በአምስት ዓመት በእናንተ ጥፋት ማለት ነው። ለዚህ ተፍተሻታል። ለኦሮሞ እንዲያረኩኝ እንዲያረኩኝ ለራስሽ ስቲ ነው አስተፍተንሻል ለዚህ ዲቃላ ዲቃላ ላልሹ እኛን እየተበቀልንሽ ያለ ነው። እንበቀልሻለን፣ ገና እንበቀልሻለን። እድሜ ይስጥሽና ቆይ፣ እውነት ይሄንን ነው የምነግርሽ። ከአንቺ እየበለጠ ደግሞ ዲቃላ ከሁለት የተወለደ ነው። አርነ ዲቃላ አንቺ አለሽ አርለ እንዴ፣ ኦሮሞን ተከትለሽ እናትሽ ኦሮሞን ተከትላ ወለጋ ላይ ቁጭ አለችው። ተከትላ ማለት እንደ ውሻ ተከትላ ቁጭ አለችው። ለዚህ ማለት ነው በጣም ኦቨር ከሄርሽ ማለት ነው። ኦሮሞን እኔንን የሰሯቸው ካልሽ ችግር የለውም እንከፍልሻለን። ችግር የለውም እንደውም እኔ ምፈልገው ምን እንደሆነ ታውቃላችሁ? ይችን ቀን ጻፏት። ይችን እንትን እንደው ልጅሽን ከፋኒ ጋር አለያይና ልጅሽ ላይ ቁጭ ብለሽ እንድታለቅሽ እናደርግልሻለን። እንደው እሱን እንትን የእሱ ምስኪንነት ነው። እንደው እስከ ዛሬ ድረስ ጸጥ ያል ነው እንጂ እናሳይሻለን። እግዚአብሔርን እንዶ ፋኒ እንዶ መሩት በፈጣት በእውነት እውነቴን ነው የምነግራችው። እስቲ የትኛው የኛ ልጆች እኮ ናቸው ዙሪያ ያሉ ታታቂም እንዴ ጅሎ ጅል ነሽ በጣም። ለዚህ ማለት ነው እንዲች ማለት ነው እንዲ ሚዲያ ላይ እንዲ ያስለቀስንሽ ዋጋሽን ቫሊዩምሽን አንቺ ራስሽን እላይ እላይ ላይ ሰቅለሽ የነበረውን ሚዲያ ላይ ቁጭ ብለሽ እንድታለቅሺ እንድታለቅሽ ያለሽን መርዝ እንድተፊ ያረግንሽ እኛንን እኛንን አላወቅሽም። እኛንን ባይዘዊ አስለቅሰንሻል፣ ገና እናስለቅስሻለን። ይሄን ወቂ በቃ አለቀ። አንቺ ልጆችሽን ቀብረሽ እግዚአብሔርን አንድ ነገር ልንገራቸው እንደ ኦሮሞ ባይነካባት እኛ ባንነካ አባት ማለት ነው። እሷ ልጆቿን ቀብራ ነው የምትሞተው። ይሄ ልንገራችሁ፣ ይሄ የራሷ መንፈስ ማለት ነው። ልጆቿን ቀብራ በልታ ነው የምትሞተው። ይሄ ልንገራችሁ። በቃ አቅና አቅ ማለት ነው። ለዚህ ጅጅዬ አዎ፣ ለይቱ ብሎ ነው። አይ ለይቱ ለይቱ ምናምን ሳይሆን ለይቱ ብለሽ የምታረጊው ማለት ነው። ነገር እዛ ጋር ወርዶ የሚሰራውን ስለማታቂ ነው። ለዚህ እሷ ተዋት ተዋት ተዋት ችግር የለውም። እሷ ለዩቱብ ብላ ትቀልዳለች። አርለ የማይቀልዱ እንደኔ የሆኑ ገገሞች ስላሉ አታውቅም ገባሽ። አጫሉም ለዛ ነበረ ቀልድ ነው ቀልድ ነው ተብሎ ነው ገባሽ። በየሚዲያው ላይ ማለት ነው ውጥ ሲል ከኛ ላታመልጭ አታሩጭኝ የሚለውን ጨዋታ ማለት ነው። እንታወቃለን የኔ ቆንጆ። ለዚህ አጫሉም ከኛ ላታመልጪ አታሩጭኝ የሚለውን ጨዋታ ሲጫወት ነው ምንድነው ቡራግጦ የሞተ ይሄን ታውቂያለሽ መቼም ይገባሻል ይሄንን ስልሽ ገባሽ በዛ ሰዓት በተጧጧፈ ሰዓት ማለት ነው ኢትዮጵያ ኢትዮጵያ ያዙኝ ልቀቁኝ ምናምን ምናምን ሲል ነው አደለ ለዛውም እንደዛ ሲል ገገማዎች ገገማ ኦሮሞዎች አለን ውጣ ውጣ ውጣ ሲባል እምቢ አይ አሎጣ ምን ታመጣላችሁ ምናምን አለ አይደል? ለዚህ ሄደሽ ጠቁሚ። የገደለው አጠገብሽ ነው ያለው ቀባሽ። ከዛ በተረፈው ይሄ ነው እንዲህ ነው እንዲህ ነው። አንቺም ያዙይ ልቀቁም ያዙይ ልቀ። እስቲ ለአንቺ የሚሰልፍልሽ ኦሮሞ እናያለን። እስቲ አንቺን እንዶ እስቲ ግቢና እንዶ። አጅቡሽ ማለት ነው። ሌቦቹ ሊያጅቡሽ ይችላሉ ገባሽ። ሌቦቹ ሊያጅቡሽ ይችላሉ። ከሌቦቹ ደግሞ እኛ የበለጥን አለን፣ ውስጥ ለውስጥ ማለት ነው ምን መስራት እንዳለብን የምናውቅ ስቱፒድ መስለን መምጣት ካለብን ስቱፒድ የሆነ እንትን ብለን ማለት ነው። ተቀናጅተን እንዴት ፉት እንደምናደርግሽ የምናውቅ ኦሮሞች አለን። ለዚህ ለማንኛውም ሲፋን እቺ ሸርሙጣ ምናምን ላልሹ፣ ሲፋን የምን ሀገር ልጅ እንደሆነች ያው ጠይቂያት፣ እነግርሻለሁ። ለማንኛውም የኛ አካባቢ ከሆነች ጠብቂ፣ ዋጋሽን እንሰጥሻለን። እንትን አንልሽም፣ እናንተ በአካባቢ እኛም ደግሞ በአካባቢ። አለቀ። ይሄንን ነው ምላችሁ፣ አጭር እናጭር። እንደ በፊቱ ይሄ ኦሮሞ እዛ ጋ ተነካ ምናምን ተብሎ ምናምን የለም። አሁን ሁሉም ራሱን ነው የሚጠብቀው። የኔናት ለዚህ አትሸው እጂ ልልሽ ፈልጌ ነው። በአካባቢ ነው ጭዌው፣ በአካባቢ ነው የምንጫወተው። እኛም በአካባቢ እየተጫወትን ነው። ለምን በአካባቢ ነው የምትጫወቱት? ለማንኛውም የኦሮሞ ሸርሙጣ ምናምን ላልሹ፣ የመጀመሪያ ሸርሙጧ አንቺና ቢልሌ የሚለውን ታሪክ ዘፈነልን ላልሹ ነር ቢልሌ ናት። አለቀ ጀርመን ላይ አንቺም ደገምሹ። የብልሌን ታሪክ ማለት ነው። ብልሌ ተሽጣ ጀርመን ሄዳ የሚለውን ታሪክ አንቺም ደገምሹ። ይሄ ነው፣ በቃ አለቀ። ይሄ ነው። ለዚህ እንደ ቀልድ የምታዩ ነገር ነው። የጠሉት ይወርሳል፣ ምን ያሉት የናቁት፣ ምን ያደርጋል ነው የሚባለው። እሱ ነገር ነው እና ያስረግዛል ለማንኛውም መልካም እድል ብዬሻለው። እንደፈለግሽ። የሆነ ጌም ማሸነፍ ሲያቅታቸው የሆነ እንትን ይላሉ። እንደዚህ ነው፣ እንደዚህ ነው ምናምን። ኦሮሞ በዚህ ሰዓት ለአንቺ ለአንቺ የሚጨነቅበት ሰዓት አይደለም። እውነቱን ልንገርሽ፣ ለአንቺ አንቺ ኦሮሞ ድሀ ነው ምናምን። እኛ ድህነታችንን አምነን የተቀበልነን። ከገንዘብ የጭንቅላት ድህነት አለ አይደል እንደ እላያችን ላይ የሰፈረው የገግመናነት አሁን እኛ እንዴት ነው እሱን ልናላቅቅ የምንችለው ብለን ነው የእኛ ትውልዶች የኦሮሞ ትውልዶች ምንድን ነው ትምህርት አንድ ቦታ ትምህርት ተምሮ አንድ ቦታ ትምህርት ማቅ አለ። ያንን ነው እንጂ የሚያሳስበን፣ ያንቺን ማለት ነው። ዲቦራ እኮ ኦሮሞ ናት እኮ። እርስ በርሳቸው ስለሚቀናኑ እኔ አሁን መልስ የምሰጠው ገብቷቸዋል። ለዚህ አዳሚ ተነስተሽ ስሪ። ተቸገርሽ፣ ሸርም ማንም እዳ የለበትም ማንም ሰው ወዶ ነው የሚሰጧችሁ? ስታገኙ ያዙ፣ ይለቀቁኝ ጥጋብ አትችሉም። እላይ ትደርሳላችሁ፣ ከዛ ትፈጠፈጣላችሁ። ከዛ በኋላ ኦሮሞ አይችልም መስጠት። እንደዚህ አይሰጡሽም። አይሰጡሽም፣ ከፈለጉ ይሰጡሻል፣ ካልፈለጉ አይሰጡሽም። አለቀ። ለምን ይሰጡሻል? ለራሳቸውም የላቸውም እንኳን ሊሰጡሽ። ለምን ይሰጧቸዋል? አያረሳት ለምን ኦሮ እርስ በእርሳችሁ እርስ በእርሳችሁ ተሰጣጡ። ይሄ የውሸት ፉገራችሁን እዛው እርስ በርሳችሁ ተሰጣጡ። ስንት ኦሮሚያ ክልል ላይ በረሃብ ተጣብቆ የሚሞት እያለ አንቺ እዚህ ቁጭ ብለሽ ቂጥሽን ለምትቆዩ ጠብቂ። ዋጋ ያስከፈልሽንን እኮ የምንረሳ መሰለሽ? እንዲ ለኦሮሞ ስለታገልኩ ደም ጠጭ ተባልኩ። ነውረጅና ታጌ የኛን የእኛን ወንድሞችና የእኛን አጎትን ያስጨረሹ አለን እኮ በእናንተ ልፍለፋ በእናንተ ውሸት ማለት ነው። ልባችን የደማ አለን እኮ ቁጭ ብለናል እኮ እኛንን እየተበቀልንሽ ያለ ነው። ከሁለት የተወለድን ማለት ነው። ሀቁን ነው የምነግርሽ። ከሁለት የተወለድን እኛንን ከእሷን ብሶ፣ አይገርምሽም? ብፍቱ ከእሷን ብሶ ዲቃላ ምናምን የኦሮሞ ሸርሙት አንድ የማታወጣልን ስም እኮ የለም። የኦሮሞ ሸርሙጣ ሸርሙጥና ከእናንተ ነው የተማር ነው እንደሁ፣ በሸርሙጥም በቻልንበት። እኔ በጣም ነው የምታናድድኝ። ችግር የለውም፣ ኖርማሌ ሁሉም ነው የሚሰማት። ኖናናናናና እንዲህ አይነት ቀልድ የለም። ለምን ብትሉ ቀልድ ቀልድ ነው፣ ግን እኔ ከዚህ በኋላ አልናገርም፣ ነግሬያታለሁ። እኛም የምንጠብቅላት ነገር አለ? እንደ ፋኒት ተሰላጅቶ ልጇን ፈትቶ ልጇ ጡዝ ጡዝ እያለች ማለት ነው አዲስ አበባ ፊንፊኔ ስትደርስ እንሸኝላታለን። ከዛ ዛሬ ሰው ላይ ቁጭ ብላ ታለቅሳለች። አለቀ ብድር በምድር በህይወት ያቆየን እሷ ሳትሞት ነው ይሄ መሆን ያለበት አይገርማችሁ። እኛ የምንፈልገው ይሄንን ነው። ፑሽንግ አድርጊ፣ ፑሽንግ አድርጊ ፑሽንግ እንድታደርግ ገፋፏት። ለምን ብትሉ ማለት ነው እኛ የምንፈልገውን ተግባራዊ ልታደርግልን ስለሆነ ማለት ነው። እቺ ከብት የከብት ዝርያ ከብት ናት። ደግሞ እኮ ከሷ ብሶ ለእኛ ልትነግረን እንትን ትላለች። ደራ ምናምን። ለማንኛውም ጂጂ አንቺ ለኦሮሞ የታገልሽው ነገር የለም በኦሮሞ የታገልሽው ነገር የለም። በኦሮሞ ሸቀልሽ ሸቀልሽ፣ ዩቱብ ሸቀልሽ፣ ተዝናናሽ፣ ሰውነትሽን አስቀነሽ። ምን አልሽ እስቲ? ኦሮሚያ ክልል እውነት አንቺ ለኦሮሞ ታግለሽ ከሆነ እስቲ ምን ፕሮጀክት ከፍተሻል? ኦሮሚያ ክልል እሺ፣ በተወለድሽበት ክልል ምን አድርገሻል? የትኛው ፋብሪካን ያለሽ? ፋብሪካ ይቅር፣ የትኛው ሆስፒታል ከፈትሽ? የትኛው ትምህርት ቤት ከፈትሽ? እውነት ለኦሮሞ የምታስቡ የኦሮሞ ታጋይ ነኝ የምትሉ ማለት ነው የትኛውን? እስቲ ምንድን ነው ያደረጋችሁት? ምንድን ነው ያደረጋችሁት? እስቲ ንገሩን። ትሄዳላችሁ ወይ እዛ ሄዳችሁ ቤት ምናምን ትገዛላችሁ። ከዛስ ለራሳችሁ ታዳብራላችሁ፣ ፎቅ ትገነባላችሁ። እሱን የገነባ ኦሮሞ የለም። ሌላው ነው መጥቶ የሚሰራው፣ ሌላው ነው የሚበላው። አለቀ። ይሄ ነው። በተረፈ ምንድን ነው የሰራሽው? እስቲ ምንድን ነው ይሄን ያህል አስር ዓመት አስራ ስድስት ዓመት ለኦሮሞ ታግያለሁ ትያለሽ ያኔ አስር ሺህ ምናምን የዩቲውብ ብር ስትቀበይ ምንድን ያደረግሹ ለኦሮሞ እስቲ ምንድን ያደረግሹ ሁሌ አንቺ የምታወሪው ቁልዶ ይሄ አባ ገዳ እዚህ ጋር የሚያደርገውን ጠቅሎ በሰጣት በገላገለን እውነቴን ነው የምነግራችሁ የምሬን ነው የምነግራችሁ እኔ በጣም እንትን በጣም እኮ ነው የሚዘገኑ። አስቅም ያደኝ ኮነኔ የደረሰኝ ቪዲዮ ስለ ኦሮሞ የሆነ ከኩማጋ ያወራችሁና ስለ ቀነኔ ያወራችሁ ስላናደደኝ ነው እንጂ ስለሌላ ጉዳይ አይመለከተኝም። እውነትን እኮ ነው። አረሳት ወይ በፎቶ መልክ ስጦታው ስጧት። ኦሮሞዎች፣ በቃ የትግልሽ ውጤት ነው ቴንኪው ብላችሁ አንድ ደና ጨለጨ እታቸ ይደርሳለ እውነት የምነግራቸው በእጅ ስዕል ስዕል የሚችል ሰው የለም። እኔ እግዚአብሔርን አስዬ እሰጣታለሁ። በቃ ግርግዳዋ ላይ አድርገት ይኸው ምን የመሰለ ቆንጆ ፊቱ የሆደ አድርገን አስለን እኔ ሰዓሊ እንትን በሉልኝ፣ እከፍላለሁ። እንዴ መከራችንን እኮ በላን እኮ በእናታቸው። ወይ ጉድ፣ ሚና ከውረሞ ጠፋ ደሞ ለሷ ሴትዮዋ መከራ በላችን እኮ ቱና በጣም ማሰቃየች ሆኝለት ምናምን ተዘግዘቂ። እኛ ደግሞ የምንልሽ ተዘግዘቂ፣ አጎቶቻችንን ወንድሞቻችንን ጨረሳችሁብን አንቺና ያ ሌባው ጃዋር። ቀዌ ጀዌ ቀዌ እሱ እንኳን ይሻላል። ለምን እውቀት አለው እሱ። ቢሳካለት ማለት ነው። ተምሯል። እንደው አድብጦ የሚጠብቁኝ አሉ ብሎ ተምሯል። ስለተማረ ማለት ነው። የሚገርምሽ ነገር እሱ ይሻላል ከአንቺ። አንደኛ እንዲህ ብሎ ነው የሚጠብቀው። እንዲህ ብሎ አሁን ሰበብ ቢፈጥር ምን ቢል ኦሮሚያ ላይ የሚሰማው ሰው ጠፋ። ማንም ለሱ የሚሞት የለም። ግን በራሱ ሰዓት መሬት ጭሮ መሬት ቆፍሮ ይነሳ እስቲ። ቀዌን አምጥቶ አራት ኪሎ ያስቀምጡት፣ ያስቀምጡት፣ እስቲ ያስቀምጡት፣ የኔ ቆንጆ አጫሉን አስበልቶ አራት ኪሎ መግባት አይደል የፈለጋችሁት እስቲ ያስቀምጡት ያስቀምጡት የኔ ቆንጆ ስላልተቻለ ነው ዘጭ ያለው አይደል ዘጭ ያለው ማለት ነው ስላልተቻለ ነብር ነብር የሆኑ የእኛ ልጆች ስላሉ እዛ ውስጥ አሁን አንቺ ምን ማን ነው አብይ ብላ ምንትላላቸዋል የእኛ ልጆች ከስር አሉ? ይሄን ታውቂዋለሽ ውስጥሽ ያውቀዋል እሳት የሆኑ ማለት እንዲህ ብሎ የሚጠብቁ የእኛ ልጆች እዛ ውስጥ ስላሉ ማለት ቁጭ ብሎ ማለት ነው ስላሉ አራት ኪሎ ይናፍቃቸዋል። አንችም ጃዋር ይሄ የታወቀ አለቀ ከዚህ በኋላ ስልጣን ወደ ግንጭ አለቀ ይሄዳል ስልጣን አብይ ቢወርድ ማለት ነው ይቀጥላል እሳት የሆነ እንደሚገባ ውስጥ ያቋል ለዚህ ከኛ ጋር አትደፋፈሪ ብዙ ብዙ ብዙ ብዙ ብዙ አስገቡት አራት ኪሎ አትችሉማ ካለኛ አትችሉም እኛ ነን የምንዋጋላችሁ ሁሌ እኛ ነን የምንሞትላችሁ ፍለፊት አይደል እስከ ፍንፍኔ ነውና ማለት ነው ተጣሉን እንትን በሉ አስገቡት ጃዋር ለኦሮሞ ባለ ውለታ ነው አይደለ ለዚህ አስገቡት ነው አስገቡት ጎበዝ ተናጋሪ ነው ጎበዝ ነው ውሸት ነው አላልኩም ነው አስገቡት ላይ ሆነሽ ማንን ታም ያለሽ የሚለውን ለማንኛውም አዳምጪው በዛ ላይ ደግሞ ማለት ነው ሌላውን ተው ይቅር አልናገር ይቅር ሊሆነ ነገር ልናገር ነበረ ለማንኛውም የጊዜ ጉዳይ ነው እናያለን እናያለን አስፈላጊ ከሆነ ግን አንቺን ቁጭ አርገን እናስለቅስሻለን እንዳትረሽችን ቀን ያዣት አልደግምልሽም ከዚህ በኋላ አፍሽን ግን ብዙ አትክፈቺ ኦሮሞ እንትን ምናምን ምናምን እያልሽ አትክፈቺ ጌም የሆነ ሰዓት ካልተሰጠሽ የእኛ ቤቶቹ ደደብ ምናምን እያልሽ አትናገሪ። የአንቺ ቤት የሚባል የለም ሲጀመር ቤትሽ የት ነው? ቤትሽ የት ነው? ሁሉም መጤ ነው፣ አለቀ። አንቺ እኮ አባትሽን ጠርተሽ አያትሽን አትደግሚ ነሽ። አንዴ ኤርትራዊ ነኝ ምናምን፣ ቤትሽ ኤርትራ ነው፣ ኤርትራ ሂጂ። ለኦሮሞ እንደዚህ አረግኩ እንዲሆንኩም፣ ለኦሮሞ ማንም ምንም አላደረገም። አንድ ጥፍሬ ቀጠልሽልን መሰለሽ እንዴ? በኦሮሞ ሸቅለሽ ልጆችሽን እንትን አስገባሽ ልጆችሽን አቅፈሽ የእኛን ልጆችና የእኛን ወንድሞች ነው ያስጨረሹ። ስንት ዘመዶቻችን ናቸው ያለቁት፣ የእናንተም ፉገራ በመስማት ማለት ነው። አንቺ ከኦኒ ጋር ተስማምተሽ እንደሆነ ወሽመጣችንን እኮ የቆረጥሽ እኮ። ከኦኒ ጋር እየተነጋገርን ነው ስንሰራ የነበረው፣ በሰው ደም ላይ በእኛ ደም ላይ ቆመሽ ከዮኒ ጋር በውስጥ እየተነጋገርኩ ያልሽው ነው። ያቺ ቃል ናት የሰራችው። ዛሬ ተናግርሽ ነገ ትረሺዋለሽ። በሆዴ የተነሳ እንኳን ማለት ነው እንቃችዋለው። የኦሮሞ ወንዶች ስለማልፈልጋችሁ ነው አላልሽም እንዴ? ሌሊቱን በሙሉ ስሰድቢን በማነሱማ ሌሊቲ በሌሊቲና ማለት ነው ያቺ ማናት ስሟ፣ በእናታቸው የምትቀናባት ሴት እያለች ማናት፣ በእናታቸው ምስራቅ፣ በምስራቅ ያንቺ እኮ እናት እኮ አትታወቅም። እንደም ከምስራቅ ምስራቅን እኮ እናቃታለን። ባይዘዌ አማራና ኦሮሞ ብትሆንም ምስራቅ ማለት ነው። አንድ ነገር ልንገራችሁ፣ ምስራቅ አማራና ኦሮሞ ናት። ሐቅ ዊጥ ዊጥ የሚሉት አስቢ። ከጓደኛሽ እንኳን ዲቃላ እንዳለ ልነግርሽ ነው አንቺ ራስሽን ንጹህ ቁልቁሎ ኦሮሞ ያው ንጹህ ኦሮሞ ለማለት ቁልቁሎ ኦሮሞ ነው ቁልቁሎ ኦሮሞ አድርገሽ ራስሽን ጢቅ አለምነ እነሱ በጣም ይበልጡሻል እሺ የማነው ስሟ ስሟ እኮ እያዝልኝም ትልቋ ሴትዮ ልበላት ትገለኛለች መቼም ትሰድበኛለች ትስደበኝ ምስራቅ ምስራቅ አማራነት አለባት። እንደ እህቷ እኮ ፌስቡክ ላይ ከፈለጋችሁ ፖስት ያደረግላቸዋል። ምስራቅ በአባቷ በኩል አማራነት አለባት። ይሄ ሀቅ ነው። ቁልቁሎ ኦሮሞ አይደለችም። እናቷ ናት የምስራቅ እናት እናቃት፣ እናቃታለን፣ እናቃታለን። ኦነግ ውስጥ እንትን የሆነ ጥሩ አሻራ አላት፣ የምስራቅ እናት ማለት ነው። ለዚህ እያንዳንዱ ፋይል እንማዘዝ ካላችሁ እንማዘዛለን። በተረፈ በተረፈው ማለት ነው ከነሱ ጋር ስትጣይ ሌሊቱ ሙሉ ያወራሹ እንዳትረሹ፣ ለማለት ፈልጌ ነው። ከዛ በፊት እንኳን እንደዛ አይነት ድፍረት አውርተሽ አታቂም ነበር። ግን ማለት ነው የውስጥሽን እንዲህ ትፍት ትፍት ማለት ነው፣ ትፍት ኦሮሞ እንዲህ ነው ምናምን ምናምን ስንቱ ያለቀሰብሽ ማለት ነው። እድሜ ለሆዴ አወጣልን፣ የውስጥሽን አወጣልን፣ ቁጭ አርግሽልን ትሪ ላይ ቁጭ ብሎ እየጠበቀሽ ስለሆነ ማንም የሌለበት የለም፣ የውልሽ ወደርሽም፣ ጠላሽም ማለት ነው። እኛ አርሽን አብልተንሻል፣ የሚዲያ ጡረተኛ አድርገንሻል። የዛሬ አራት ዓመት እንዳትረሺ ስንቱን አስነስቼብሽ እንዳስለቀስኩሽ ምክንያት ስለነበረኝ ነው። እድሜ ለመሮ መሮ ቁጭ አርጎ እንድትያረገሽ እንድትዋረጅ ያረገሽ አዋረደሽ፣ አለቀ። ይሄ ሀቅ ነው፣ ሀቅ ነው የምነግርሽ። ምንም ነገር የለም እድሜ ለመሮ። ገባሽ ካልገባሽ ደግሞ ማለት ነው እንግዲህ እንግዲህ ይገባሻል። ቁጭን ያረገሽ ቁጭ አሜሪካ ሄደሽ እኮ ፎቶ አልነሳም ምናምን ያሉሽ ማለት ነው የታገልሽላቸው ከሆነ ለምን አቅፎሻል፣ አልተነሱም ለምን አልተነሱም? ለምን ከአንቺ ጋር ለመታየት አልፈለጉም? የታየሹ እኮ ከማንም ቡትታም ዱቄታም ሰው ጋ እኮ ነሽ። የታየሹ ከዳልቻ ጋር ከምናምን ምናምን። የታየሹ ከዛ ውጪ እስቲ ከስም አልጥራ ከዋናዎቹ ጋር ታይተሻል ነበሩ አይደል? ከአንቺ ጋር ፎቶ ላለመነሳት ቪዲዮ ላለመቀረጽ ሲሸሹ ነበር። ቪዲዮ እንዳትቀርጹን ፎቶ እንዳንነሳ ምናምን ሲሉ ነበር አይደል? የኔ ቆንጆ አንቺ ውሻ የበላሽበትን እንኳን ምታሪበት ገና የዘራሹ እንትን ይልሻል። በሽተኛ ፈረንጅ ባልሽን ደደም መሆንሽን ያወቅኩት ማለት ነው። በሽተኛ ባልሽን ይች ልንገራት ፈረንጁን ቁጭ አድርገሽ ጠና እንጂ እኮ ነሽ አንቺ። በረርሹ ዘጋሹ ደስ የሚለው ማለት ነው። እኛ የት ሄደን ሚዲያ ላይ የነበር ነው። እህቶቹ አንገብግቦ ከሆቴል አስወጡብሽ አይደል ኧረ ብዙ ታሪክ አለ እናወራልሻለን ይደገም ካልሽ የአራት አመቱን ተመልሼ እመጣልሻለሁ ይህን ታውቂያለሽ ከዳር እስከ ዳር አስነስቼብሽ ወርቄ ወርቄ ስትይ ነበር ፈረንጁ ቡሽቲ ነበር እና ታዲያ እሷ ምን አእምሯት ነው እሱን ስታስታመም የነበረው ምን ነው ቀብረው በሄደች አሜሪካ እያለ አርል እንዴ ሞተ ሰውዮ ገባችሁ ለዚህ ማለት ነው እስቲ ፈረንጁ ሳይሞት በፊት እሷ እስቲ ደህና ልብስ ትለብስ ነበር ንገሩ ከሞተ በኋላ ነው። ደህና ልብስ እንኳን መልበስ የጀመረች እናንተ፣ ይሄ ውርስ፣ በስመ አብ ወልድ፣ እንዲሞትላት ምናምን ሰጥተው ይሆናለ። ሄደችው እና በፈረንጅም ሆነ በሰው ልጅ ላይ ክፉ የሰራ ሰው ማለት ነው የዘራውን ያጭዳል። ባይዘዊ አንቺ ገና ታጭጃለሽ። ገና እንዲህ ያረግሽ ፉት ያልሻቸውን ደሞች በሙሉ ማለት ነው በልጆችሽ ፉት ጠርገሽ ልጆቼ ቀብሬ ብለሽ መቃብር ላይ አልቅሰሽ እኛኛኛኛ እያልሽ ትሞቻለሽ። እውነቴን ነው ምነግርሽ። እንዲህ እንደቀለርሽ አይደለም፣ እንዲህ እንደቀለርሽ አይደለም የኔ ቆንጆ። ጥርሳችንን እኛ አርገን ምንጠብቅሻለን፣ እንጠብቅሻለን። ተደራጅተን አቅም ዩልሽ፣ አቅም እያደራጀን አንቺ እያወራሽ ማለት ነው እኛ እየሰራን ቀን የምንጠብቅልሽ ብዙ አለን። ብዙ ዘመዶች ማለት ነው እግራቸው የተቆረጠ ሸንካላ፣ የሆኑ ምን ያሉ ዘመዶች አሉን? በእናንተ ምክንያት ገባሽ። እየጠበቅንሽ ነው፣ እየጠበቅንሽ ነው። እኛንን የምናጠቃሽ ይሄን ወርቄ፣ እሺ፣ ለመጨረሻም ለመጀመሪያ የምነግርሽ ይሄ ነው። አፍሽን አትክፈቺ፣ ጌም በተሸነፍሽ ቁጥር ማለት ነው ኦሮሞ ምናምን እያልሽ እናስውጥሻለን። እንኳን ለአንቺ ቀርቶ ማለት ነው ለአጫሉም አልተመለስንም። ፍን ፍን ሁን ሁን ሁን ሁን ሁን ሲል ማለት ነው ታው ታው ተባል። እኛ እንኳን ትንሽ እግሩን ነበር የነካ ነው፣ እናንተ ጨረሳችሁት እንጂ እኛ እግሩን ብቻ ነበር የነካ ነው። ይሄን ታውቂያለሽ። አጫሉ ሁለት አንዴ ብቻ አይደለም የተተኮሰበት፣ ሁለቴ ነው አይደለ። የመጀመሪያው ጊዜ ማለት ነው እንግድነት በሰው ቤት ማለት ነው። እግሩ ብቻ ነው እኛ ማስጠንቀቂያ ነበር፣ እንዲህም እንዳለ እንደምንጨከንብህ ነበር። እናንተ ግን ጨረሳችሁት። እናንተ ጨርሳችሁ አሳያችሁን፣ ሚዲያ ቀጥራችሁት፣ ከዛ በኋላ ገስታው ውስጥ ያደረጋችሁትን ያው ያለን ያልሞትን ሰዎች ስላለን ችግር የለውም። ይሄንን እዛው እናንተ ተወጡት፣ ግን እናውቃለን እናንተ እኛን መሸጋገሪያ አድርጋችሁ እኛን ገላችሁ አራት ኪሎ እንደምትገቡ ስለምናቅ ለምንድን ነው የምንሞተው ብለን አኛም ጭው እየተጫወትን ነው። አንሞትም። አንሞትልሽም። ለአንቺ ቱ ብለን አንሞትም። ማንም የሚሞትልሽ የለም። ለዚህ የኔ እናት ብዙ የምታውቂው ታሪክ አለ። እኔ መማቁ አለ። ብንከባበር ይሻላል። እዛው አንቺ አለሽ፣ አፍሽን አትክፈቺ ብለሻል በቀደም ብለሻል አርሲ፣ ለዛውም ከጀግና ዘሮች ብለሻል። ለዚህ ማንም የማንም ዘር ጀግና የለም። ጀናችሁ ወንጀል እየፈጸማችሁ ሰው እየገደላችሁ ኦሮሞ ገደለ እየተባለ በእናንተ ምክንያት እኛ የምንሰደቡ ተሳዳቢዎች እናንተ እንዴ! ከእናንተ ጋር እኮ ሰው እኮ አይኖርም እኮ። ለዚህ ማለት ነው። በሰፈር ከሆነ በሰፈር እንነግርሻለን። ችግር የለውም። ድሮም እኛ በሰፈር እናምናለን፣ አንቺም ታምኛለሽ። አለቀ። ከዛ በተረፈ አንቺ ቡቺ ቡቺ ነው። እንደውም ቡቺ እናትሽ ቡቺ፣ አንቺ ቡቺ። ኦሮሞን ተከትለሽ መተሽ ማለት ነው። ለማንኛውም ጠንቅ እንዳትሆኚ ጥገኝነት ጠይቃ እናትሽ እኮ ጥገኝነት ጠይቃ እኮ ነው እንጂ ኦሮሞ ከሆነች ነይ የእናትሽ ዘመዶች አስቆጥሪ። በእናት ነው የምጠራው ካልሽ ማለት ነው። አባትሽ መቼም ስለማታቂው ለዚህ ዲቃላ ዲቃላ ካልሽ የዲቃላ መልሱ ሚዲያ ላይ ቁጭ አድርገንሻል፣ አስለቅሰንሻል። ለዚህ ነው ወይ የታገልኩት አስብለንሻል። በቃ እንባሽ ጠብ ጠብ እስኪል ድረስ ማለት ነው አስለቅሰንሻል። በቃ አለቀ። ለዚህ ነው ወይ ታገልኩት ለዚህ ነው ወይ ብለሽ እንዲህ እንድታለቅሻ አድርገንሻል። በቃ አለቀ። ይሄ ደግሞ የዲቃላ ውጤት ነው። ካለቀ ሁሉም ከሁለትን የተወለደው የኔ ቆንጆ፣ ያ ሁሉ ሁሉ ኦሮሞ ከሚያልቅ አንቺ ብትነቀ ይሻላል ብሎ እየጠበቁሽ ነው። እየጠበቁሽ ነው ኔ ቆንጆ እየጠበቁሽ ነው። ይሄን ወርቄ ይጠብቁሻል። አሁንም አሉ ይጠብቁሽ አሉ። ብዙ እንዴ እንዴ እንዴ ምናምን፣ ድንገት ኢትዮጵያ ገብተሽ ማለት ነው፣ ተከልለሽ ልትወጪ ልትገቢ ትቻለሽ ግን የሆነ ሰዓት ላይ ሹልክ ካልሽ በአጋጣሚ ካገኘንሽ እናጠቃሻለን። ይሄን ወርቄ እና ብዙ አፍሽን አትክፈቺ። ብዙ ዘመዶች ያላቸውን ሰዎች ባትነካኪ ጥሩ ነው። ለቀነኒ ድምፅ ምናምን መሆን አለብን ያለችው ልጅ ከፍ ዝቅ አድርገሽ ሰደብሻት። ከአንቺ ብሶ ያሳዝናል በጣም ለዚህ አንቺ አንቺ ነሽ እውነት አንቺ እስቲ አንቺ ከኢቱብሽ ያኔ አስር አስር ሺህ በምታገኝ ሰዓት የከፈትሽን ትምህርት ቤት አሳይኝ። ውሻ የሚሰራውን ስታፈናቂና ማለት ነው። ኦሮሞ እንደዚህ ነው እንድንባል፣ እንድንፈራ፣ በኦሮሞነታችን እንድንሸማቀቅ ያረጋችሁን እናንተ ናችሁ። ይሄ ሀቅም እንተ ናችሁ። ትውልዱን ያበላሻችሁት እንዴ! ለዚህ ብንከባበር ይሻላል። አፍሽን ዝም ብለሽ አትክፈቺ እኛ ነብር ነብር የሆንን ጅል የመሰልን አለን። ስልጣን ወደኛ እስኪገባ ድረስ አድብጠን እየጠበቅንሽ ነው። እኛም ውስጥ ለውስጥ ተደራጅተን እየጠበቅናችሁ ነው። ኑ አስገቡት። በቃ አለቀ። ኑ አስገቡት። ችግር ግን እኛ ላይ ነበረ ሲወርድ የነበረው፣ የእኛ ወንድሞች ነው ሲሞቱ የነበረው። ከዛስ ወጥታችሁ ደግሞ እኛንኑ ታቆስሉናላችሁ። እኛ ላይ እኮ ነው ሁሉ ነገር የወረደው አይደለም እንዴ?